ጥያቄዎች ምንድን ነው? አገር ልገባ ስለአገር ልገባ አካባቢ ከአብገባሁኝ ከባሌ ቀር እና ጦርነት ስለነበረ ወደ እኔ ወዳለሁበት ሀገር ውሰጅ ሲለኝ አመጣሁት ብር ከፍዬ። አሁን ሁልጊዜም ስለ ብሬ ስለሚጠይቀኝ፣ ለምን ነው ብሬ፣ ሁጊዜ ስንት ብር አለሽ ነው የሚለኝ ሁልጊዜ። የምናል እኔ ትኩረት ምናምን ሳይሰጥ ለብሬ ነው ትኩረት የሚሰጠው። ለምን ብር ስጠይቀኛለ ስለው አኮረፈኝ። አንቺ ብርሽን የኔ ብር አይመለከትም፣ ስለው ብርሽ የማይመለከት ከሆነ አልፈልግሽም። ማ ካልፈለገኝ ፍታኝ አልኩት። አሁን አልፈጣም ሁለት አመት ሲሞላሽ የሁለት ዓመት ብር አስቤ ተቀብዬ ነው ምፈታሻ እና በምንድን ነው ሊካዬን አወርደው፣ ሸሪያ ፍርድ ቤት። ያው እኔ እዚ አረብ ሀገር ሁኔ እሱ ኢትዮጵያ ሆነ ነው የተጋባ ነው። ውክልና ስተሽ ለቤተሰቦች ሸሪያ ፍርድ ቤት ሄዳ ሰሩት። ኦኬ የሰራሽውን ብር የሁለት ዓመት ተካፍየሽ አረክርክርክርክ ሰው ንግድ ላይ ከሆነ ያ ዘመናዊ ባርነት ይባላል። የሴት ልጅን አንቺ በኔኒካ ስር እስከሆንሽ ድረስ የምትሰሩን ብር ታመጫለሽ። የሁለት ዓመት አስቦ ይቀበላታል። ድሮ ዘመን ላይ ምን ያደርጉ ነበር? አንድ ሰው ባሪያውን ወደ ገበያ ይልካል። ሄድና ሰርተህ አምጣ ይለዋል። እሱ እዛ ተኝቶ ይጠብቃል ቀኑን ሙሉ። ያ ባሪያው ሰርቶ ገንዘብ ያመጣል። ዛሬ በዘመናዊ መንገድ ማለት ነው። ሴት ልጅ እዚያ ሐማማት ባህ ምን ብላ የስንት አረብ ፊት ገርፏት ጮሆባት ምናምን ያን ሁሉ ተሸክማ ታመጣለች። ከዚያ ቁጭ ብሎ ቤት ይቀበላታለን፣ የሁለት ዓመት ደሞዝሽን አምጪ። ሀያ አምስት ሳንቲም እንዳሰጡት። ይቅርታ ይቅርታ፣ እዚያ ሀያ አምስት ሳንቲም አምስት ሳንቲም እንዳሰጡት አይፈቀድም። የሴት ገንዘብ አይበላም ወንድ ልጅ፣ በጣም ነውር ነው። ሰርተ ብላ ሚስትህን አስተዳድር ከስደት ዓለም እንዴት ነው ሚስቴን፣ አውጥቻት ራሴ ሰትች ሰርቼ ማስተዳድራት ይላል ወንድ ልጅ እዛ ቁጭ ብሎ የምሰሪውን የሁለት ዓመት ደሞዝ አምጪ ይቀበልሻሉ። አረ አምሳቸው የመስጠት ግድ ያለባችሁም። እህት መረጋጋት፣ አንድ ጊዜ ላውራት ትፈቅጅልኛለሽ? ክረን ጊዜ ስለሰጠሻ አመሰግናለሁ። አዳምጭሽ እና ወንድ ልጅ ነው የማስተዳደር ግዴታ ያለበት። እንደ እስልምና ቻላ የማስተዳደር ግዴታ ያለበት ወንድ ልጅ ነው፣ ሴት ልጅ አይደለችም። አላህ በቁርአን ላይ አሪጃሉ ቀዋሙን አህል ኒሳ ይላል። ወንዶች የሴቶች አስተዳዳሪዎች ናቸው ይላል። እንደ ሐዲስም ሰውየው መጥቶ ነቢ ሰለላሁ ዐለይሂ ወሰለም እንጠይቃቸው ያ ረሱላ ላህ ሀል ዘውጃቲና ዓለይና ሐቃ ፈቃለ ለሁ ነቢ ሰለላሁ ዐለይሂ ወሰለም ነዓም

እርሷ ቢሊየነር ብትሆን ሚሊየነር ብትሆን አምስት ሳንቲም ለቤት የማውጣት ግዴታ የለባትም። እሱ ላይ ነው ግዴታ ያለበት፣ እሱ ላይ ነው ግዴታ ያለበት። ስለዚህ ወንድ ልጅ የሴት ልጅን ገንዘብ አይብላ። ወዳና ፈቅዳ ከሰጠች ችግር የለው። አላህ በቁርአን ላይ ፊ ሱረት ኒሳ ላይ ምን አለ? ወአቱ ኒሳ አስዱቃትህነ ኒሕላ ፈኢንጢብነ ለኩም ዓይሸይ ምንሁ ነፍሰን ፈኩሉሁ ሃኒአ መሪአ ወደው ፈቅደው ከውስጣቸው ደስ ብሏቸው ከሰጧቸው ግን ብሏል። በዛኔ ብላ ተባረከ ይሆናል። ካልሆነ ግን በኔ ካሰርነችና ገንዘብሽን አምጪ፣ እኔ ጋር ተጋብተናልና ከዚህ በኋላ ገንዘብሽን ታመጫል አይባልም፣ በፍፁም ጭራሽ። አንዳንዶባ ቤተሰቦቿን እንድትረዳ አይፈቅድም፣ አይቻልም። ወደ እኔ ላኪ፣ ተጋብተናል፣ አምጪ ብሩ ይላታል። ላይ አኺ ቤተሰቧን ተርዳ። ቤተሰቧ ከእርሷ የሚጠብቁ ናቸው። ከሄደች በኋላችንች ከእነዚህ ቤተሰቦች ጭራሽ ያቋርጥባቸዋል። የራሱን ቤተሰብ ግን ይረዳል። እሱም ለእናትና ለአባቱ ፏ ብትን ያለ ሕይወት ያኖራቸዋል። እሷን ተጋብተናል ብሩን ታመጫለች፣ ለቤተሰብ አትልክ የሚላት ገበሬዎች ናቸው የሚተዳደሩት፣ የእሷን ገንዘብ ከእሷ እየጠበቁ ነው በምትላክላቸው፣ ያን ያቋርጥባቸዋል። ይ ሐራም ነው፣ ክልክል ነው። እንዳውም አንተ የእሷን ቤተሰቦች መርዳት ልትረዳ ይገባል፣ ተገቢ ነው። አንተ የራስህን ቤተሰብ እንደምትረዳ ሚስተር አይደለ? የሷን ቤተሰብ እንደራስ ቤተሰብ ይላት። የቤተሰብዋን ችግር ልክ እንደራስ ቤተሰብ ችግር አድርገህ ማየት አለበት። እና ይሄንን የወንድ ልጅ በቃ ይሄ ሐላፍት ነው። አይከ ይሄ ድንጋጌ አምላክ ያላህ ሱብሐነሁ ወተዓላ ድንጋጌ ወንድ ልጅ አስተዳድር የሚለው ከሰው ልጆች ጀምሮ ነው። መጀመሪያ ከአደም አለይሂ ሰላም ጀምሮ ነው የሚገርማቸው።

መልፋት መድከም የማን ሓላፍትና ነው? ሰርቶ ደግሞ ለፍቶ ማምጣት የአንተ ሓላፍትና ነው ብሎ ከወዲሁ ከሰው ልጆች መጀመሪያ ገና አሳውቁታላባ። አላ በእሷ ላይ የለባትም መልፋትና መድከም፣ ወንድ ልጅ ነው ወጥቶ ያንን አስተዳድረውም ብሎ ሊያስተዳድራት የሚገባው ይወታቸው አላለ። አሁን ግን ስርዓቱ ተቀይሯል። ሴት ልጅ ለፍታ ደክማ ታመጣለች፣ ወንድ ልጅ ቁጭ ብሎ ይቀበላል። የእሱ የእሷ የውጭ ጉዳይ ሚኒስቴር ሆናለች፣ እሱ የሀገር ውስጥ ጉዳይ ሚኒስቴር ማልቁች ብሎ ኒቫሙ ተቀየር። እሱ ነበር የውጭ ጉዳይ ሚኒስቴር መሆን ያለበት። እንደዚህ ሲሆን ደግሞ ሕይወት ያስጠላል። የሚገርማችሁ አምላክ ዝም ብሎ በከንቱ አይደለም በጥበብ ነው፣ ወንድ ልጅን የማስተዳደር ግዴት አይጣለበት። አይታችኋል፣ ሴቶች እየላኩ ገንዘባቸውን መጨረሻ ላይ እያወንድ በእርሳቸው ላይ ትልቅ ክህደትን ያደርግባቸዋል ይጎዳቸዋል መጨረሻ ላይ ራሱ ለፍቶና ደክሞ የሚያወጣ ወንድስ፣ ትዳራቸውን አይታቸዋል። በጣም ያማረ የሰመረ ትዳር ይሆናል። እንዴት እንደሚመጣ ገንዘብ ነው። ያ ገንዘብ ከሱ በሚመጣ ጊዜ ህይወት ያምራል። ታታቸው ለሱ ነው ማለት ያለባት። አይታቸዋል። አባት ታታሪ የሆነ ሰራተኛ ለሚስቱ ያለው ፍቅር ለልጆቹ ያለው ፍቅርና እንክብካቤ በጣም የተለየ ነው። ባሏን ቁጭ አድርጋ የምትቀልብ ሴትስ ሁሌ በቃ እንደተሰበረች ትኖራለች። ባሌ እንዳደረገኝ ባሌ እንዳደረገኝ ባሌ እንዳደረገ። እንደሱ መሆን የለበት። እሱ ራሱ ሰርቶ ሲያስተዳድር እዛኔ ነው እንጀራ ራሱ የሰራች የሚጣፍጠው። እና ስለዚህ አትርዱት ማለት አይደለም ባለ ምሳሌ ኢትዮጵያ ላይ ነው ያለው እንበል ስራ ተቋረጠበት፣ ጎበዝ ልጅ ነው እንበል። አሁን ደግ የለውም ብር አጣ፣ ሚስት የዛኔ አላት ልበል። የዛኔ እንዲነሳ ታግዘው ትርዳው፣ ችግር የለውም። አይሰራም ግን ቁጭ ብሎ የስንት ዓመት ደሞዝ ታስበሽ ታመጪያለሽ? አሁን ይላታል። ሰው የተቸገረ ከሆነ የሚሰራበት ከሌለው፣ ጎበዝ ነው ልጁ፣ መስራት ይወዳል፣ የስራ ፍቅር አለው፣ ውዴታ አለው። ሰው ታግዘው ትርዳው፣ ከጎኑ ትቁምለት፣ ትልቅ አጀር ታገኛለች።

ሙስሊም ሴት የሌላ እምነት ተከታይ ወንድ ማግባት እንዴት ይታያል? ለወንድም ለሴትም አይፈቀድም።